መባጽዮን መባጽዮን ማለት መጠጊያ ስጦታ ማለት ነው። አባቱ ንቡረ አብተጽዮን እናቱ ሂሩት ወይም ጽዮን ተኩና ይባላሉ። ሀገሩ ሸዋ ተጉለት ሲሆን ልዩ ቦታው ርባን ይባላል። ይህ ጻዲቅ በጾም በጸሎት ተወስኖ ሲኖር ከዕለታት አንድ ቀን እመቤታችን ተገልጣ ከዛሬ ጀምሮ ስምህ ተክለ ማርያም ወይም በትረ ማርያም ይባላል ብለዋለች። ይህ ጻድቅ የሚታወቅበት ትልቅ ግብር አለው። ጌታ በዕለተ አርብ በአይሁድ እጅ የጠጣውን ሐሞትና ከርቤ እያሰበ ኮሶ ይጠጣ ነበር። እልፍ አላፍ ስግደትም ይሰግዳል። ከጽድቁም ብዛት የተነሳ መልአክ መጥቶ መቋሚያህን ትከለው አለው። ቢተክለው ትርንጎ፣ ሎሚና ቡና አፍርቶ አገኘው። ምን ላድር ቢለው ሎሚውን እየጨመክ ጠጣው፣ ትርንጎውን ከሰባት ከፍለ አንዱን ለሰባት ዓመት ተመገበው፣ ሌላውን ለነዳያን መጽውተው፣ ቡናውን እያፈላ ጠጣ አለው። ቡናውን ሲጠጣ ሶስት ጥቋቁር ሰዎች መጥተው አጠጣን አሉትና ሰጣቸው። ጻድቁ ስለነዚህ ጥቋቁር ሰዎች ሲጨነቅ አድሮ ጠዋት በጸሎት ሰዓት መልአኩ ተገለጠለትና ምንድናቸው ሲል ጠየቀው። መልአኩም እነዚህ ዛር ሟርትና ክህደት የሚያስተምሩ ናቸው። አንተ ግን ጨው ጨምረህበት ሳታማትብ አትጠጣ አለው። እንግዲያውስ ጨው ጨምሮ ባርኮ ሲጠጣ በረው ሄዱ። በዚህ ዙሪያ ልብ ልንል የሚገባው ነገር ቢኖር ወርእየ እግዚአብሔር ከመሰናይ ይላል፣ ዘፍጥረት 1 13 ትርጉሙም እግዚአብሔር ሁሉን መልካም እንደሆነ አየ። ክፉ ማድረግ ጥሩ ማድረግም የሰው ድርሻው ነው። መባጽዮን በሃያ ሰባት ቀን በየወሩ ንፍሮ ቀቅሎ የወጣ የወረደውን ያለፈ ያገደመውን በመድኃኔ ዓለም ስም ይዘክር ነበር። ጌታም በየወሩ ብዙ ነፍሳትን ከሲኦል እንደሚያወጣ ቃል ኪዳን ገብቶለታል። ከዚህ በኋላ በጾም በጸሎት ኖሮ ቃል ኪዳን በተገባለት ዕለት ጥቅምት 27 ቀን አርፏል። በጻድቁ ስም ሰባት አብያተ ክርስቲያናት አሉ። ከእነዚህም ሦስቱ ገዳማት ናቸው። የጸለየበትና የኖረበት ገዳም ማጢቆስ ይባላል። ሌላው ትልቁ ገዳም በትግራይ ሽሬ አካባቢ አሎጌን ከተባለ ቦታ ይገኛል። የጻድቁ መቆሚያ የሚሞትና የማይሞት ሰው ለይታ ለማመልከት ምልክት እንደምታደርግ ይነገራል። የእረፍቱ መ መታሰቢያ ጥቅምት 27 ቀን ነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።